ሰላም አሌይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ሆይ? የዛሬው ቪዲዮ ደግሞ የሚሆነው ማለት ነው፣ በህልማችሁ ብዙ ምግብ ስትመገቡ ማየት ወይም ደግሞ ብዙ ምግብ ቀርቦላችሁ ልትመገቡ ስትሉ ማየት። ብቻ ብዛቱን ነው የሚወስደው እና ብዙ ምግብ ማየት ወይም ብዙ ምግብ በደንብ ስትመገቡ ማየት ምን ፍቺ ይሰጣል የሚል አጭር ቪዲዮ አዘጋጅቼላችኋለሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱን። አሁን ወደ ህልሙ እገባለሁ ማለት ነው። እንግዲህ መጠን ያለው ብዛት ያለው ምግብ መመገብ በምግብ ዙሪያ ሰርቻለሁ፣ ግን ይሄ ደግሞ ምናልባት ብዛት ያለው ምግብ መመገብ ወይም ደግሞ ለመብላት ፈልጋችሁ ሲርባችሁ በልታችሁ አልጠገብ ስትሉ ብቻ ምጥን ያለ ቪዲዮ ነው፣ ግን ዘርዘር ያለ ነው። ተረጋግታችሁ አዳምጡት። ፍቺውን ለሁላችሁም እኩል ነው ማለት ነው። ለማናችሁም ይሆናል ማለት ነው። ወደ ህልሙ እገባለሁ ማለት ነው። እሺ በእውነታው ነጋዴ የሆነ ሰው በእውነታው ንግድ ላይ የተሰማራ ሰው በህልሙ ብዙ መብላትን ከተመለከተ በህልሙ ትርፋማ የንግድ ስራ መስፋፋቱንና ከፍተኛ መጠን ያለው ገንዘብ እንደሚሰበስብ ያመላክታል። አሁን ለምሳሌ በእውነታው ነጋዴ ወይም ንግድ ላይ የተሰማራ ሰው በህልሙ በጣም ብዙ ምግብ እየበላ እንደሆነ ከተመለከተ ፍቺው ምንድነው? የሚሆነው በጣም በስራው በንግዱ ትርፋማ እንደሚሆንና በዛም በጀመረው ንግድ መጠን በንግዱ በንግዱ ዘርፍ ብዙ ገንዘብ እንደሚሰበሰብ ያመላክታል ማለት ነው። አንድ ሰው በህልሙ የብዙ የተበላሸ ምግብ እየበላ ከተመለከተ ምግቡ የተበላሸ ነው፣ በጣም ብዙ ነው። ያንን እየበላችሁ በህልም ከተመለከታችሁ ፍቺው ምንድን ነው የሚሆነው ህልም አላሚው ለብዙ ኃጢአቶች እንደተጋለጠ እና እነሱን ለማስወገድ ወይም ኃጢአቱን ለማስወገድ ወደ ፈጣሪ ንስሐ ማድረግ እንዳለበት ወይም ደግሞ ተውበት ማድረግ እንዳለበት ወይም ለንስ ለስራው ለሰራው ኃጢአት ማስተሰሪያ መልካም ነገሮችን መስራት እንዳለበት ያመላክታል ማለት ነው። ብዙ የተበላሸ ምግብ እየበላ ካየ እንግዲህ የሚሰራቸው ወይም ህገወጥ ገቢ ያስገባል ወይም ሀላል ያልሆነ ገቢ ያስገባል ወይም ደግሞ የሚሰራቸው አንዳንድ ሀጢያቶች አሉ እሱን ማረም እንዳለበት ነው። ያላገባች ሴት በህልሟ ትዳር ያለያዘች ሴት በህልሟ ብዙ ምግብ ልትበላ ጠረጴዛውን ስታዘጋጅ ከተመለከተች ወይም ከጠረጴዛው ወይም ደግሞ ከትሪ ላይ ምግብ ስትሞላ ስታቀርብ፣ ወይም ምግብ ስታዘጋጅ በህልሟ ካየች ይሄ ፍቺ ምንድን ነው? ከአንድ ጥሩ ሰው ጋር የቅርብ ትዳራዋ እንደቀረበ ወይም ከሆነ ከጥሩ ሰው ጋር ልትጋባ ወይም ትዳር ልትይዝ እንደሆነ የሚያመላክት ፍቺ ነው ማለት ነው። ትሪ ላይ የሚያረግሹ ጠረንቢዛ ላይ የሚያረግሹ ሊሆኑ ይችላል። በእውነቷ በጠረንቢዛ ማትመገብ ከሆነ መሬት ላይ ሶፍራ ዘርግታችሁ ብቻ ምግብ ስታቀራርቢ ብዙ ምግቦችን ስታቀራርቢ በህልም ከተመለከት የትዳር ጊዜሽ እየቀረበ እና ከመልካም ሰው ጋር ልትጋቢ እንደሆነ የሚናገር ህልም ነው ማለት ነው። ባለትዳር ሴት ደግሞ በህልሟ ብዙ ምግብ እንደምታበስል ወይም ብዙ ምግብ እንደምትሰላ በቤቷ ውስጥ ካየች ይሄ አስደሳች ጊዜን እንደምታሳልፍ ያመላክታል ማለት ነው። አስደሳች ነገሮችን በህይወቷ ታሳልፋለች። በትዳሯ አንድ ወንድ በአንድ ወንድ ደግሞ ብዙ ምግብ ሲበላ በህልሙ ከተመለከተ ወይም ብዙ ምግብ ለመብላት ፍላጎት እንዳለው በህልሙ ካየ ይሄ ከፍተኛ ደር ለወደፊቱ ከፍተኛ ደረጃ ላይ እንደሚደርስ የሚያሳይ ምልክት ነው። ብዙ ምግቦች ካሉ ማለትም በስራው ወይም ደግሞ በሚፈልገው ነገር ላይ ስኬታማ ይሆናል፣ ወይም ትልቅ ደረጃ ላይ ይደርሳል ማለት ነው። ሌላ ብዙ መብላትና በድግስ ድግስ ተደግሷል። በድግስ ውስጥ ደግሞ ብዙ ምግብ ስትበሉ ማለም ወይም ድግስ ተደግሶ ከድግስ አጋጣሚ ልተግ ተሳትፋችሁ ብዙ ምግቦች ቀርበው ካለማችሁ ደግሞ ይሄ ምንድን ነው? እናንተ ራሳችሁ በእውነታው ልደት ላይ፣ የምርቃት ጥሪ ላይ ብቻ የሆነ ደስታ ስብስብ ላይ እንደምትካፈሉ ወይም ደስታ ላይ እንደምትካፈሉ ያመላክታል። ምናልባት የሰው ሰርግ ተጠርታችሁ ምናልባት የሰው ድግስ ላይ ተጠርታችሁ እዛ ላይ ልትሳተፉ እንደሆነ ያመላክታል። የድግስ ቦታ ላይ በሕልማችሁ ምግብ ተቀርቦ ካለማችሁ በእውነታው ወይ የሆነ ሰው ተሰባስቦ የሚያሳልፈው ማህበር ሊሆን ይችላል፣ ድግስ ሊሆን ይችላል፣ ልደት ሊሆን ይችላል። እዛ ላይ እንደምትገኙ ያመላክታል ማለት ነው። አንድ ተማሪ ሰው በእውነታው ተማሪ ሰው የሆነ በእውነታው የሚማር በህልም ውስጥ ብዙ ምግብ ከተመለከተ ታላቅ ስኬቱንና እውቀቱንና ለሰዎች ያለውን ጥቅም የሚያሳይ ህልም ነው ማለት ነው። እሱ ለሰዎች ጠቃሚ እንደሚሆን፣ እውቀት እንደሚያገኝ፣ ትልቅ ስኬት ላይ እንደሚደርስ ያመላክታል። በእውነታው የሚማር ሰው አስባችኋል። ብዙ ምግብ በህልሙ ካየ ወይም ከበላ እሱ በእውቀቱ ወይም በትምህርቱ ትልቅ ደረጃ ላይ ይደርሳል ማለት ነው። በህልም ውስጥ ብዙ እንደሚበላ ማንኛውም ሰው ካየና የሚበላው ምግብ ደግሞ ጣፋጭ ከሆነ ብዙ እየበላችሁ የምትበሉት ምግብ ደግሞ በህልማችሁ ጣፋጭ ከሆነ ፈጣሪ ለረጅም ጊዜ ስጠብቁ የነበራችሁትን ምኞት ይሰጣችኋል ማለት ነው። ስጠብቁት የነበረው ምኞት እሺ። ሌላ ደግሞ በቤት ውስጥ ብዙ የበግ የበግ የበግ ፍሬዎች የበግ ስጋዎችን ወይም ደግሞ ላ እንደሱ አይደለም። ቤታችሁ ውስጥ የበጋ ፍራፍሬዎችን ወይም እነዚህ በጋ ላይ የሚበቅሉ አትክልቶችን ፍራፍሬዎችን ስትመገቡና ምናልባት ደግሞ የምትመለከቱ የክረምት ወቅት ሆኖ ግን የበጋ ፍራፍሬዎችን በህልም ስትመለከቱ የማየት በህልማችሁ ግልጽ ላደርግላችሁ። ህልሙን የምታልሙት ወቅቱ ክረምት ነው የሚመስላችሁ የምትመገቡት ወይም ደግሞ የምታዩት ፍራፍሬዎች ደግሞ አትክልቶች በበጋ ወቅት የሚበቅሉትን እነሱን በበጋ ላይ የሚበቅሉ የኢትዮጵያ ውስጥ ያውቃል እንደዚ አይነት ሰዎች ታውቃላችሁ። ፍራፍሬዎች መቼ ወቅት ለምሳሌ በቆሎ ክረምት ላይ ነው የሚበቅለው። በቆሎች ነገሮች በሙላ እነዚህ እሸት በቆሎች ክረምት ላይ ነው። በጋ ላይ የሚበቅሉትን እናንተ በክረምት ልትመገቡ ወይም ፍራፍሬዎችን ልትመገቡ እንደሆነ ወይም እነዛን ፍራፍሬዎች በህልም ካያችሁ ይሄ ፍቺ ምንድን ነው? የማይቆይ እና ብዙም እናንተ ጋር ሳይቆይ የሚጠፋ ሲሳይን ወይም ደግሞ መልካምን ነገር ይገልጻል። ግን እናንተ ጋር የማይቀመጥ ማለት ነው። ህልሙን ለማብራራት የሞክርኩት ለዛ ነው። ለአግኝታችሁ የምታወጡት መልካምን ነገር ያመላክታል ማለት ነው። ወደ ቀጣዩ ደግሞ ስንገባ ማለት ነው። አንዲት ያላገባች ሴት ትዳር ያላዘች ሴት በህልሟ ውስጥ ብዙ ምግብ ስትበላ ከነበረ እና ምግቡ ደግሞ በጣም የሚጣፍጥ ከሆነ በቃ ብዙ ምግብ እየበላች በጣም ጥሟት ከሆነ የምትበላው በህልሟ ለወደፊቱ የሚመጣላት ትዳር ደስተኛ አድርጎ የሚያኖር ባል ወይም ደግሞ ደስተኛ ትዳር ያጋጥማታል ማለት ነው። አንዲት ያላገባች ልጅ በህልሟ ድግስ እያዘጋጀች እና ብዙ አይነት ምግቦች ምግቦችን በየአይነቱ እየሰራች ወይም እያዘጋጀች እንደሆነ ካየች ይህ ፍቺ የመረጋጋትና የመረጋጋት እና የቤተሰብ ትስስር ወይም ከቤተሰቦቿ ጋር የተረጋጋ ህይወት እየኖረች ወይም ፍቅር እንዳላቸው አመላክታል ማለት ነው። አንድ ያላገባች ሴት በህልም ውስጥ ብዙ መብላትና ብዙ ስትመገብ ብዙ ስትበላ ማየት በስራዋ ላይ እውቅና ማግኘት እንዲሁም ደግሞ ለፍታ ጥራ ደግሞ ትልቅ ቦታ ላይ ወይም በስራዋ ትልቅ ደረጃ ላይ እንደምደርስ ያመላክታል ማለት ነው። ለባለትዳር ደግሞ ትንሽ ለየት ይላል። ባለትዳር ሴት በህልም ውስጥ ብዙ ጣፋጭ ምግቦችን ስትመገብ የህልም ትርጓሜ በህይወቷ ውስጥ አወንታዊ አውንታዊ ለውጦች ያጋጥማታል። እንዲሁም ደግሞ ባለትዳር ሴት ብዙ ስትመገብ መመልከቷ፣ በጣም ብዙ የበተመገበች እንደሆነ በህልም ካየች ደግሞ የገንዘብ ችግር እንዳለባትም ሊያመላክት ይችላል። በእውነታው በገንዘብ እየተቸገረች እንደሆነ ሊያመላክት ይችላል። በህልሟ በጣም ብዙ ስትመገብ ባለትዳር ሴት ከተመለከተች፣ አሁንም ባለትዳር ሴት በህልሟ ውስጥ ስግብግብግብ ብላ እየተስገበገበች ምግብ ስትበላ ካየች ይሄን ፍቺ ምንድነው? በህይወቷ ውስጥ የድህነት ወይም ደግሞ የእጦት ምልክት እያጋጠማት ነው፣ ወይም እየደህየች ነው ማለት ነው። ተስ ገብግባ ስትበላ ከተመለከተች ማለት ነው። ቀጥለን ለነፍሰ ጡር ሴት እንመልከት። አንዲት ነፍሰ ጡር ህልም አላሚ በህልሞ ውስጥ ብዙ አይነት ምግቦችን ካየች እና ፍራፍሬዎች አትክልቶች ከሆኑ ደግሞ ምግቦቹ ጤናማ ልጅ ትወልዳለች ማለት ነው። አሁን የምችው ነፍሰ ጡር ሴት ብዙ አይነት ምግቦችንና የተለያዩ እኛ ምንድን ነው የምለው ማህበራዊ ወይም ደግሞ በየአይነቱ ምግቦችን በነጭ ጠረጴዛ ላይ ተደርድሮ ወይም ብዙ ምግቦች ተደርድሮ ካየች ቆንጆ ልጅ ነጭ ጠረጴዛ ላይ ከሆነ ቆንጆ ልጅ እንደምትወርድ አመላካች ነው። ምናልባት ሴት ወይም ደግሞ ግን ቆንጆዬ ልጅ እንደምትወርድ ያመላክታል ማለት ነው። አሁን ምቹ ነፍሰ ጡር ሴት በህልሟ ብዙ የተበላሸ ምግቦችን ስትመገብ ከተመለከተች በእርግዝና ወቅት ጤናዋን እንደሚያሳጣና የጽንስን ህይወት አደጋ ላይ የሚጥን አንዳንድ ችግሮች እንደሚያጋጥማት ያስጠነቅቃል ማለት ነው። ሌላዎቹ ነፍሰ ጡር ህልም አላሚ በህልሟ ብዙ ምግብ ስትበላ ማየት እና በጣም ረሃብ እየተሰማት ልጠግብ አልቻለችም። ግን በቃ ምግብ ትወልዳል። ትበላለች ትበላለች ትበላለች፣ ግን አሁንም አልጠገበችም፣ ወይም ደግሞ ረሃብ ይሰማታል፣ አልረካችም ማለት ነው። ልክ እንደዚህ በህልሟ ከተመለከተች ምናልባት ልጅ አወላለዷ ላይ ወይም አወላደዋ ላይ ምጧ ሊጠናባት ይችላል ማለት ነው። ባጭሩ ባጭሩ ምጧ ይጠናባታል እንደማለት ነው። አሁን ደግሞ የተፈታች ሴት በህልሟ ስለምግብ እንመልከት። ትዳር ለፈታች ትዳር የፈታች ሴት በህልሟ ውስጥ ብዙ የተቃጠለ ያረረ ምግብ ካየች ይህ በዙሪያ አታላዮች እና ግብዞች እንዳሉ የሚያሳይ ግልጽ ህልም ነው ማለት ነው። ያረረ ህልም ብዙ ያረረ ህልም አልኩ። ይሄ ምግቡ የተበላሸ ሆኖ ያረረ ርር ብሎ ትክን ብሎ ምናልባት ድስቱ ሙሉ ሆኖ ግን ያረረ ከሆነ በህልሟ የተመለከተችው ምግብ አስመሳይ አታላይ ሰው በዙሮ አለ ማለት ነው። ይቸው የተፈታች ሴት ትዳር የፈታች ሴት በሰዎች ሰርግ ላይ ሰው ሰርግ ላይ ተጋብዛ በህልሟ ብዙ ምግብ እንደምትበላ በህልም ከተመለከተች ተመለከተች ይሄ የገንዘቧና የስሜቷን መረጋጋት ያሳያል። የገንዘብ መረጋጋት ማለት በቃ ማጣትም አይደለም ማግኘትም የለም። የሆነ መካከለኛ ኑሮ ተረጋግታ እንደምትኖር እና ስሜቷም ደግሞ ያኔ ብስጭትም ሳትበሳት ሰላማዊ የተረጋጋ ህይወት እየኖረች እንደሆነ ያመላክታል። በሰው ድግስ ለሂዳ ምግብ ስትመገብ እየተፈታች ሴት ከተመለከተች ብዙ ምግብ ስትመገብ ማለት ነው ሌላችሁን ማላሚ በቀድሞ ባሏ ቤት ውስጥ የድሮ በፈታችሁ ባሏ ቤት ውስጥ ብዙ ምግብ ስትመገብ ማየት፣ ይህ ፍቺ በብቸኝነትና በፍላጎት በስሜቶች እና በፍቅር ማጣት ውስጥ እያሳለፈች እንደሆነ የፍቅር ማጣት ስሜት እየተሰማት ብቸኝነት እየተሰማት እንደሆነ ያመላክታል። እባሏ ቤት ድሮ ከባሏ ከተፈታችበት ቤት እዛ ምግብ ስትመገብ ከተመለከተች ማለት ነው። ቀጥለን ደግሞ አንድ ወንድ እንመልከት። አንድ ወንድ መጀመሪያ መግቢያ ላይ አንድ ሰው የሚለው ለሁላችሁም ነው። በኋላ ግን ዝርዝሩ ያው ይለያያል። ከዝርዝሩ ከሌለ ደግሞ እዛ አንድ ሰው ከሚለው ከመጀመሪያው መግቢያ ላይ ካለው ማግኘት ትችላላችሁ። አንድ ወንድ በህልም ውስጥ ብዙ ሲበላ ማየት የጋብቻና የስራ ህይወቱ መረጋጋቱን ያሳያል። ባለ ትዳር ከሆነ የጋብቻ ህይወቱ ይረጋጋል፣ የስራ ህይወቱ ደግሞ የተሻለ ይሆናል። የተረጋጋ ጥሩ ስራ ይሄ ይሰራል ማለት ነው። በእውነታዊ የታመመ ከሆነ ወይም ሀክም ቤት የሚመላለስ ሰው ከሆነና ብዙ ምግብ እንደበላ በህልሙ ይሄ ታማሚ በህልሙ ከተመለከተ ይሄ በቅርቡ እንደሚያገግም እና በጥሩ ጤንነት ላይ እንደሚገኝ ወይም ወደ ኑሮ ወደ ነበረበት የጤና ሁኔታ እንደሚመለስ ነው። በእውነቱ አሟችሁ በህልማችሁ ምግብ ስትመገቡ ብዙ ምግብ ከተመለከታችሁ እንደምትድኑ ነው። አንድ ወንድ ፈጣሪውን እያመሰገነ ና ችሎታውን እያመሰገነ በህልም ብዙ ምግብ ሲገባ ሲበላ ማየት ለምሳሌ ምግብ ቀርቦላችሁ ፈጣሪ መስገን አልሐምዱሊላ እያላችሁ ፈጣሪያችን እያመሰገናችሁ ምግብ ስትበሉ ከተመለከታችሁ የፍች ምንድን ነው ብዙ ምግብ ሲበላ ከተመለከተ ማለት ነው የቅንጦትና የብልጽግና ምልክት ነው እንግዲህ ይሄ ህልም አላሚ በቅንጦትና በብልጽግና ይኖራል ማለት ነው ፈጣሪውን በህልሙ እያመሰገነ ምግብ ሲመገብ ከተመለከተ በጣም ቅንጥት ያለ እና በቃ የቅንጦት ይሆናል ይኖራል ማለት ነው አንድ ወንድ አህላሚ ስለ ወንድ ነው እያወሩት ያለውት አንድ ወጣት ትዳር ያላዘ ወጣት በህልም በስስት በቃ ተስገብግቦ ምግብ ሲበላ ማየቱ ደግሞ ለማግባት ፍራቻውን ያሳያል አ ማግባት የማግባት ፍላጎትን ያሳያል አረ ምንም ፍራቻ ነው የማግባት ፍላጎቱን ያሳያል ማለት ነው ወጣት ነው ያላገባ ወንድ በህልሙ ስግብ ምንድን ነው ስተሰስተው ሊበላ ብሎ ቀስስታ ሆኖ እየሰሰተ ይችል ብላት ይችል ብላት ውህ ይህችን ቀን እያለ እየሰሰተ በህልሙ ሲበላ ካየ የማግባት ፍላጎቱን ያመላክታል ማለት ነው። አንድ ወንድ በህልሙ ውስጥ ብዙ የተበላሸ ምግብ ሲመገብ ካየ ወይም ደግሞ የተበላሸ ምግቦችን ለመመገብ ፈቃደኛ አለመሆኑን እኔ ይህን አልበላም የተበላሽቷል ወይም የሸጥቷል ብሎ አልበላም እያለ በህልሙ ካየ ይሄ ጥርጣሬውን እንደሚርቅ እና በህይወቱ ግምት ውስጥ ግምት ውስጥ በማስገባት ና በሃይማኖቱ ቁጥጥር ጽድቅ ስራዎችን እንደሚሰራ ያመላክታል ይሄ ምንድን ነው ሃይማኖታዊ ነክ ነገር የሚሆን የሆነ ነገር ይሳካል አይሳካም የሚባሉ መጥፎ ጥርጣሬዎችን እንደሚያስወግድ እና ህይወቱን በሙላ በሃይማኖት አላ በሃይማኖት ታንጾ ወይም በሃይማኖት ቁጥጥር ስር ህይወቱን እንደሚያኖር ፈጣሪውን እንደተገዛ ወይም በፈጣሪ መንገድ እንደሚኖር ያመላክታል ማለት ነው ከጥርጣሬ ራሱን ያጸዳል ማለት ነው እሺ ሌላው ደግሞ ከዘመዶች ጋር ብዙ መብላትን ከዘመዶቻችሁ ጋር አንድ ጊዜ ከዘመዶቻችን ጋር ብዙ መብላትን በተመለከተ የህልም ትርጓሜ ጠንካራ የቤተሰብ ትስስርና በመካከላቸው ያለውን ዝምድና ያሳያል። ከዘመዶቻችሁ ጋር ብዙ ስትመገቡ ማለም ደግሞ የጠንካራ የቤተሰብ ትስስርን ይገልጻል። እሺ ባለራዩ ከዘመዶቹ ጋር በጠረጴዛ ላይ ተቀምጦ ብዙ የምግብ አይነቶችን ሲመለከት ማየት ከአላሚ ቤተሰብ አንዱ ትዳር ይይዛል ወይም ጋብቻ ይፈጽማል ማለት ነው። ባለትዳር ሴት በህልም ከዘመዶቿ ጋር ብዙ ምግብ መብላትን ካየች በቅርቡ እርግዝና የእርግዝና ምልክት ነው። ከዘመዶቻቸው ጋር ከዘመዶቿ ጋር ብዙ ምግብ ስትመገብ ባለትዳር ሴት ካየች ይሄ ፍቺ ብዙ የእርግዝና ምልክት ነው። ከዘመዶቿ ጋር ካየች ማለት ነው። እሺ ነፍሰ ጡር ሴት ደግሞ ከዘመዶቻቸው ጋር ብዙ ከዘመዶቿ ጋር ብዙ ምግብ ስትበላ ማየት አወላለዷ በጣም ቀላል እንደሚሆንላት እና ሌላው ደግሞ በህፃኑ መምጣት ወይም ደግሞ በስትወልድ እንኳን ደስ ያለሽ መልእክት ወይም ደግሞ እንኳን ደስ ያለሽ የሚሉ ብዙ የሚጠይቋት ሰዎች ስጦታ ይዘው ወደ ቤቷ እንደሚመጡ ያመላክታል ማለት ነው። አንድ የታመመ ሰው ከሞቱ ዘመዶቹ ጋር ከሞቱ ዘመዶቹ ጋር አብዝቶ ሲበላ ሲመለከት፣ ይሄ ከሞቱ ዘመዶቹ ጋር በጣም ብዙ ምግብ ሲበላ ሲመለከት የዚህ ዓለም ህይወቱ መጠናቀቁን ያመላክታል ማለት ነው። በእውነታው ስለታመመ ማለት ነው። ሌላው ደግሞ በህልም አብዝቶ እንደሚበላና እንዳልጠገባቸው ገብቷችኋል። አብዝታችሁ ትበላላችሁ እንዳልጠገባችሁ ካያችሁ ደግሞ ይሄ ከመጠን ያለፈ የሆነ ጥቃት እየደረሰባችሁ ወይም ደግሞ እየተበደላችሁ እንደሆነ ያመላክታል ማለት ነው። እሺ ሌላው ደግሞ ብዙ ብዙ ሳትጠግቡ ብዙ መብላት፣ ምንም አልጠገባችሁም፣ ብዙ ትበላላችሁ፣ ግን ልትጠግቡ አልቻላችሁም። ይሄ ህልማላሚው በዚችው ዓለም ተድላ ውስጥ ያለውን ፍቅር ይህን አለም እንደሚወድ አይ በዚህ ለዚች በዚች ዓለም በዚች ዱንያ እንደተጠመደ ያመላክታል ማለት ነው ይበላል አይጠግብም ይበላል አይጠግብም በህልሙ ይሄ ማናቱ ይችን ዱንያ ነው ያ ለዛኛው ዓለም ሳይሆን የሚሰራው ለዚህ ነው በቃ ትኩረቱ በቃ ምንም ተጠምዷል በዱንያ ማለት ነው ይሄ ነው ፍቺው ያለ ሳትጠግቡ ብዙ መብላትን በተመለከተ ይሄንም የህልም ትርጓሜ ምንድነው ስግብግብነትን ስግብግብነትንና ራስን የመቻል ስሜትን ወይም ደግሞ የስነ ልቦና ሰላም ማጣትን ይገልጻል ማለት ነው በቃ ምንም ሳጠግቡ እየተስገበገባችሁ ስትበሉ ማየት፣ ይሄ እናንተ ሰጋጋባ መሆናችሁ ህልማላሚዎች። ሌላው ደግሞ ራስን የመቻል ስሜትም እያደረባችሁ፣ ሌላው ሰላም እንደሌላቸው ይገልጻል ማለት ነው። እሺ እንግዲህ ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። መሀል ለሚገቡት አንዳንድ የልጆች ረብሻ ይቅርታ እጠይቃለሁ። እንግዲህ ዝም ብለው ብለው ማስባል ስለማልችል እናንተ ግን ህልቦ ላይ ትኩረት አድርጎ ስለተከታተላችሁን ከልብ አመሰግናለሁ። በቀጣዩ ብዙ እስክንገናኝ ድረስ ደህና ቆዩ።